ምዕራፍ 25 ሳሙኤልም ሞተ፤ እስራኤልም ሁሉ ተሰብስበው አለቀሱለት፥ በአርማቴምም በቤቱ ቀበሩት። ዳዊትም ተነሥቶ ወደ ፋራን ምድረ በዳ ወረደ። በማዖንም የተቀመጠ አንድ ሰው ነበረ፥ ከብቱም በቀርሜሎስ ነበረ፤ እጅግም ታላቅ ሰው ነበረ፥ ለእርሱም ሦስት ሺህ በጎችና አንድ ሺህ ፍየሎች ነበሩት፤ በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢጊያ ነበረ። የሴቲቱም አእምሮ ታላቅ፣ መልኳም የተዋበ ነበረ። ሰውየው ግን ባለጌ ነበረ፣ ግብሩም ክፉ ነበረ፣ ከካሌብም ወገን ነበረ። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም አስር ጎልማሶችን ላከ። ለጎልማሶቹም አለ፦ ወደ ቆርሜሌዎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ሰላም ጠይቁት፣ እንዲህም በሉት፦ በደህንነት ኑር፣ ለአንተና ለቤትህም ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችህን እንድትሸልት ሰምቻለሁ። እረኞችህም ከእኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሌዎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መተንብሃልና ጎልማሶች በፊት ሞገስ ያግኙ፤ በእጅህም ከተገኘው ለባሪያዎችህና ለልጅህ ለዳዊት እባክ ስጥ። የዳዊትም ጎልማሶች መጡ፣ ይህንንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች፣ ዳዊት ማን ነው? ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና የወይን ጠጅን ለሽላቶች የሚያረድሁትን ሥጋ ወስጄ ከወዴት እንደሆኑ ለማላቋቸው ሰዎች እሰጣለሁን? ብሎ መለሰላቸው። የዳዊትም ጎልማሶች ዞሮ በመጡበት መንገድ ተመለሱ። መጥተውም ይህን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ፤ ዳዊትም ሰይፉን ታጠቀ። አራት መቶ ሰዎችም ዳዊትን ተከትለው ወጡ፤ ሁለት መቶውም በዕቃው ዘንድ ተቀመጡ። ከብላቴኖቹ አንዱ ለናባል ሚስት ለአብጊያ እንዲህ ብሎ ነገራት፤ እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልክተኞችን ላከ፤ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ከእነርሱም በሄንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤቱ ላይ ክፉ ነገር እንዲመጣ ተቆርጧልና፣ እርሱም ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከቺ ና አውቂ። አቢጊያም ፈጥና ሁለት መቶ እንጀራ፣ ሁለት አቁማዳ የወይን ጠጅ፣ አምስትም የተዘጋጁ በጎች፣ አምስትም መስፈሪያ ጥብስ እሸት፣ አንድ መቶ ዘለላ ዘቢብ፣ ሁለት መቶም የበለስ ጥፍጥፍ ወሰደች፤ ባህዮቹም ላይ አስጫነች። ለብላቴኖቿም አስቀድማችሁ በፊቴ ሄዱ፣ እነሆም እከተላችኋለሁ አለች። ይህንም ለባሏ ለናባል አልነገረችውም። እርሷም በአህያ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅኩ። እርሱም ስለ በጎነቴ ክፋት መለሰልኝ። ለርሱም ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድ ስንኳን ብተው እግዚአብሔር በዳዊት ላይ ላይ እንዲህ ያድርግ እንዲህም ይጨምር ብሎ ነበር። አቢጌያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች። በዳዊትም ፊት በግንባሯ ወደቀች። በምድርም ላይ እጅ ነሳች። በግሩም ላይ ወደቀች፣ እንዲህም አለች። ጌታዬ ሆይ፣ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያህ በጆሮ ልናገር፣ የባሕርያንም ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥልልምን አለው። እንደ ስሙ እንዲሁ እርሱ ነው፣ ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያህ ግን ካንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ደምም እንዳትገባ እጅህም ራስህን እንዳታደን የከለከለህ እግዚአብሔር ነው። አሁንም ጠላቶችህና፣ በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታ የመጣችው ይህ መተያያ ጌታዬን ለሚከተሉ ጎልማሶች ይሰጥ። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሠራልና የኔን የባርያን ኃጢአት ባክህ ይቅርበል። በዘመንም ሁሉ ክፋት አይገኝብህም። ያሳደድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሣ የጌታዬ ነፍስ በሕያዋን ወገን በአምላክህ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፍስ ከወንጭፍ እንደሚጣል እንዲህ ይጥላታል። እግዚአብሔርም ለጌታ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስክ በገዛ እጅህም እንዳልተካስህ ይህን ቅፋትና የሕሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ዳዊትም አቢግያን አላት፦ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በጀም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ የእስራኤል አምላክ ያው እግዚአብሔርን፣ እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ ስንኳን ባልቀረውም ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደና ወደ ቤትሽ እጂ። እነሆ ቃልሽን ሰማው ፊትሽንም አከበርሁ አላት። አቢግያም ወደ ናባል መጣች። እንሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህም እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው፣ ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከአስር ቀን በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደ ሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውንም ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ተነጋገራት። የዳዊትም ባሪያዎች ወደ ቀርሜሎስ ወደ አቢግያ በመጡ ጊዜ ዳዊት ያገባች ዘንድ ወደ አንቺ ልኮናል ብለው ነገሯት። ተነስታም በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድህ የጌታዬ ሎሌዎችን እግር አጥብ ዘንድ አገልጋይ ነኝ አለች። አቢግያም ፈጥና ተነሳች፣ በአህያም ላይ ተቀመጠች። አምስቱ ገረዶቿ ተከተሏት፤ የዳዊትን መልእክተኞች ተከትላ ሄደች፥ ሚስትም ሆነችው። ዳዊትም ደግሞ ኢዝራኤላዊቱን አኪናሆምን ወሰደ፥ ሁለቱ ሚስቶች ሆኑለት። ሳውል ግን የዳዊትን ሚስት ልጁን ሜልኮን አገሩ ጋሊም ለነበረው ለሌሳ ልጅ ለፈሊጢ ሰጥቶት ነበር።